ስወለድ ሙሉ በሙሉ አይነ ስውር ሆኜ ነው የተወለድኩት። ምንም ነገር ማየት አልችልም ነበር። ቤተሰብ ጋር ሆኜ አለማየቴንም ሳላውቀው ኖሬ ነበር። እናቴም በፈጣሪ አብዝታ ታምን ነበር። በኋላም በተወሰነ መልኩ ማየት እየቻልኩ ነበር። አለማየት የሚታየው የማይቻል የሚቻለው ቤተሰብ ውስጥ ስትኖር ነው። ጥቃት ስቃይና እንግልትን ተሟግቶ መርታትና ድል ማድረግ በዛ ውስጥ ስለመሆኑ ሚሼ ጄኮብ ማሳያ ናት። ነገሮች እንደያኔው አልጋ ባልጋ አልቀጠሉም የምትለው ሚሼ የእናትና አባቷ መለያየት ግን የልጅነት ደስታዋን ገቶባታል። ሁለቱ በጋራ ሆነው መቀጠልና እኔን ማሳደግ ሳይችሉ ቀሩ፣ ለመለያየት ወሰኑ። እናቴ ብቻዋን ማሳደግ አስቸጋሪ ሆነባት። ያን ጊዜ የኔ ህይወትም በመሀል አደጋ ላይ ወደቀ። በእርግጥ ህፃናት መብታቸው ተከብሮ እንዲያድጉ አዳጊ ሴቶች ከሰው ሠራሽና ተፈጥሮ አደጋ እንዲሁም ጥቃት ተጠብቀው ነገን እንዲረከቡ ያስፈልጋል። እናም እንደሚሸይ ሁሉ የህፃናት ጥቃት ላይ አጽንኦት የሚሰጡ ሌሎች አዳጊዎችም አሉ። ሁከትና የልጆች ጥቃት በሀገሬ ብሎም በአፍሪካ የሚያደርሰው ጉዳት ብዙ ነው፣ በተለይም በሀገር ውስጥ። ስለዚህ እኔ እንደማምነው የልጆችን መብት ማስቀደም ትልቁ ጉዳይ ነው። ከዚያ የህፃናት ጥበቃ ህጎችን ማሳደግ ጥቃቱን ሊያስቆመው ይችላል። አፍሪካ ውስጥ ጦርነት ለወጣቶች በጣም ከባድ ነው። ምክንያቱም በጦርነት ምክንያት ቤተሰቡን ያጣን ትውልድ ግን ሳይኮሎጂካሊ መጠገን በጣም ይከብዳል። ስለዚህ ሜቢ የፈረሱትን ህንጻዎች መገንባት ብንችልም በጦርነቱ ያለፉ የህጻናትን ስለ ንቦና ገንብቶ ወደ ትምህርት ቤታቸው እንዲመለሱና ለሀገራቸው ለአህጉራቸው የራሳቸውን የሆነ አስተዋጽኦ እንዲያደርጉ ማድረግ በጣም ይከብዳል። ሀገር የምትቀጥለው በመጪው ትውልድ ነውና ከጥቃት ነጻ ሆኖ እንዲያድጉ ከማድረግ ባሻገር ትምህርት፣ ህክምናና ሌሎች ሰብአዊና ዲሞክራሲያዊ ጥቅሞች እንዲከበሩላቸው ማድረግ ቀዳሚው ጉዳይ ነው። ለዚህም ኢትዮጵያ ስትሰራበት ቆይታለች። በኢትዮጵያ ውስጥ ባለፈው ስድስት ሰባት ዓመታት ትምህርትን ከማስፋፋ ጥራትን ከማስጠበቅ አኳያ መንግስት እየሰራ ያለበትን ሁኔታ በተጨባጭ ማየት ይቻላል። በተለይ የዚችን አገር እድል ሊወስኑ የሚችሉ መሰራት ያለበት አግሬሲቪሊ መሰራት አለበት ተብሎ የወሰደው የመዋለ ህጻናትን ትምህርት ቤት በከፍተኛ ማስፋፋት ነው። ሰፊ ስራዎች አሁን እየተሰሩ ያሉበት ሁኔታ ነው ያለው። አፍሪካ አቨሬጅ ፖፑሌሽን ኦፍ ችልድረን ሚሊዮን ከአፍሪካ ህዝብ ውስጥ የህጻናት ቁጥር 500 ሚሊዮን ነው። ከእነዚህ መካከል ከሶስቱ አንዱ ጥቃት ይደርስበታል፣ ወደ ትምህርትም አይሄድም። ከ15-17 እድሜ ክልል ያሉ አዳጊ ሴቶች ደግሞ በብዛት ይጠቃሉ። እዚህ ላይ ከሶስቱ አንዱ ወደ ትምህርት ገበታ አይሄድም። አሁንም በአህጉሪቱ በሚከሰቱ ግጭቶች ቁጥሩ ይበልጥ እየጨመረ እንደሆነ ይናገራል። እንዲህ ያሉ መልኮችን ታሪክ ለመቀየር ትምህርት ቤት፣ ጤናና መሰል ስራዎችን በመስራት ኢትዮጵያ ተሸላሚም ሆና ነበር። ከዚህም ውስጥ አንዱ የህፃናት ጋብቻ፣ ለጋብቻ ሳይደርሱ የሚጋቡበት የሴቶች ግርዛት፣ በተለያዩ ክልሎች ደግሞ የሚደረጉ ይሄ በተለይ ሃርምፉል ፕራክቲስስ የምንላቸው ጎጂነታቸውን በማሳየት ንቅናቄ በመፍጠር እነዚህ ስራዎች በተጨባጭ ለውጥ እንዲያመጡ በማድረጋቸው ኢትዮጵያ በአፍሪካ ብቻ፣ በዓለም አቀፍ ደረጃ በዚህ ዙሪያ ላይ ሽልማት እንድታገኝ ነው የተደረገው። በጥቅሉ በአፍሪካ የሚከሰቱ የተፈጥሮና ሰው ሰራሽ አደጋዎች፣ አስገድዶ መድፈር፣ ያለዕድሜ ጋብቻና ሌሎች የህፃናት መብትን እየጣሱ ሲሆን፣ ይህን ለመቀልበስ ግን ሁሉም የድርሻውን ሊወጣ እንደሚገባው ተመላክቷል።